በአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አመ ዐስሩ ለወርኃ ጥቅምት በዛቲ ዕለት አዕረፈ ድንግል ወንጹሕ አባ አውማኔዎስ ሊቀ ጳጳሳት ዘእስክንድሪያ ወውእቱ ሳብዕ ማርቆስ ወንጌላዊ ሐዋርያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት አስር በዚች ቀን አባቶች ሊቃነ ጳጳሳት ሰባተኛ የሆነ የእስክንድሪያ ሀገር ሊቀ ጳጳሳት አውማኔዎስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ ንጹሕ ትሑት የሆነ እውነተኛ ሥራ ሁሉ የሚያገለግል ነበር። ቅዱስ አብርሀ አብርም የወስም ጥሩፋቱን አይቶ ዲቁና ሾመው። በዲቁና አገልግሎትም አስር ዓመት ኖረ። የወስጦስም ሊቀጵጵስና በተሾመ ጊዜ ትሩፋቱንና የሃይማኖቱን ቅንነት ተመለከተ። ምምናንንም ማስተማር እንደሚችል አውቆ ቅዱስና ሾመው። ከዚህ በኋላ ቅዱስ የወስጦስ ባረፈ ጊዜ ይህን አባታው ማን ወስን መርጠው ሊቀጵጵስና ሾሙት። የአብያተ ክርስቲያናትንም ሥራ ሁሉ ተረከበ። መናፍቃንንም ተከራክሮ የሚረታቸው ሆነ። ብዙዎችንም ከስህተታቸው መለሳቸው። ጌታችን ኢየሱስ ክርስቶስም በመለኮቱ ከአብ ከመንፈስ ቅዱስ ጋር ትክክል እንደሆነ ግልጥ አድርገው አስተማራቸው። በሹመቱም አስራ ሶስት ዓመት ከኖረ በኋላ በአንስታሲዎስ ሰባተኛ ዘመን መንግሥት በዚህች ቀን አረፈ። በዘመኑ በዘመኑም የሶፊያ ሶስቱ ልጆቿ በሰማይትነት አረፉ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረም በረከቱም ትደርብን ለዘላለሙ አሜን። ሰላም ለአውማ ንዮስ ለሰናይት ዛሃራያ እስከ ደለወ ይሰየም በመንበረ ማድረጎ ስለእስክንድሪያ ዘተጋደለ ይሚት ውሉዳ ጉሉዳ ለአቅሌስያ በመዋይሊሁ ለንጉሥ አንስጣሴያ አዋልዲያ ለስም መጠወት ሶፊያ። በዚችም ቀን ከሃዲ ንጉሥ መክስሚያኖስ ሰራዊት በዚህ ችም ቀን ከካህዲ ንጉሥ መክስሚያኖ ሰራዊት ውስጥ የቅዱስ ባኮስ ባልንጀራ የሆነ ቅዱስ ሰርጊስ በሰማይትነት አረፈ። ንጉሥ መክስሚያኖ ስሙ ወደ ሶርያ ሀገር ወደ አንጢያኮስ በላካቸው ጊዜ ቅዱስ ባኮስን ከውሃ ማስጠን በዚህ ወር በአራተኛው ቀን ገደሉት። ቅዱስ ሰርጊስን ግን አስሮ በወይን ቤት አኖረው። ከዚህ በኋላ በእግሮቹ ውስጥ ረጃጅም የብረት ጭንካሮችን ቸንክረው ከፈረሰኞች ጋራ ሩጻፋ ወደሚባል አገር እንዲወስዱት መኮንኑ አዘዘ። ሲወስዱትም ያስሮጡት ነበር፣ ደሙን በምድር ላይ እንደ ውሃ ይፈስ ነበር። በጎዳናም አንዲት ድንግል ብላቴን አገኘ። ከእርሷም ከርሷም ዘንድ ውሃን ጠጣ። ስጋዬን ተወስጅ ዘንድ እስከ ሩጻፋ ተከታይኛ ላት። እርሷም ራራችለት ለጉልምስናው ማዘነችለት እና ተከተለችው። አንተ አንጢያቆስም እንዲህ ብሎ ጽፏልና ሰርጊስ ትእዛዜን ተቀብሎ ለማለት ካልሰዋ ራሱን በሰይፍ ይቁረጡ። እርሱም ለቅዱስ ሰርጊስ ወዳጅ ነበርና ስለ እርሱም ይህችን ሹመት አግኝቷት ነበርና፣ በዚያን ጊዜ ወታደሩ የቅዱስ ሰርጊስን ራስ ቆረጠው። ያችን ብላቴና ቀርባ ከእርሱ ጋራ በነበረ የፀጉር ባዘቶ አንገቱ የፈሰሰውን ደሙን ተቀበለች። የስደቱ ወራት እስኪፈጸም ድረስ ስጋውን ጠበቀች። ከዚህ በኋላ የአማረች ቤተክርስቲያን ተሰራችለት። አስራ አምስት ኤጲስቆጶሳትም አከበሯት። የቅዱስ ሰርጊስንም ስጋ በውስጡ አኖሩ። ከርሱም ብዙዎች ድንቆች ታምራት ተገለጡ። እጅግ ሽታው ጣፋጭ የሆነ በሽተኞችን የሚፈጉ ሲሽቱ ቅባትን ከስጋው ይፈስ ነበር። እግዚአብሔር ምስጋና ይሁን። ያንም በከበረ በቅዱስ ሰርጊስ ሰማዕት ጸሎት ይማረን፣ በረከቱም ትድረሰን ለዘላለሙ አሜን። ሰላም ለሰርጊስ እንተ ላዕሌሁ ሀለፋ መዋግደ ስቃይ ኩሎን በምድረ ፎራት ወሩጻፋ ሀራዊ በመጥፋየት አመለክሳዱ ሰየፋ ከመተ መነየ ወከመተ ሰፋ ወተስፋ ላኪለ ህይወት ወስም የእ ታዋቅፋ ይ ተወከፋ ይዝ ተወክፋ በዚህችም ቀን መስተጋድል የሆነ ቀሲስ ዮሐንስ አረፈ። ይህም ቅዱስ ከተጋድሎ ብዛት የተነሳ ራሱን በሚላጭ ጊዜ በውሃ አያርሰውም ነበር። ዳይር በጸሎቱ ይማረን በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሐንስ ዘአጸመወ ነፍሶ ፍቶተ አለም ዘበተ ግሕሶ ስንቱ ጻድቅ አግለ ምስጋና ሃሲሶ ምንተኒ በማየ እንበለ ያርህስ እንበለ ያ ርህሶ ባፈ መላጺት ቀረጽ ወይ ላጸ ይርህሶ